አፍሪካ በተለያዩ ጊዜያት የሚገጥሟትን ግጭትና አለመረጋጋት በኢኮኖሚዋ እንዲሁም የዜጎቿን ማህበራዊ መስተጋብር ላይ ከፍተኛ ተጽዕኖ ማሳድሮ አልቀረም። እነዚህ ግጭትና አለመረጋጋቶች ሚሊዮኖችን ከቤት ንብረታቸው ሲያፈናቅል፣ በትውልዱ ላይ ጥሎት የሚያልፈው ጠባሳ ግን ከፍተኛ ነው። በመሆኑም ከግጭት መልስ ሰላምና መረጋጋትን ለማምጣት በሚደረገው ጥረት ሁሉ የተደራጀ እቅድን ገቢራዊ ማድረግ ጠይቋል። ለአብነት ያህል በሱዳንና በደቡብ ሱዳን፣ በኮንጎ እንዲሁም በማዕከላዊ አፍሪካም እንዲሁም በሌሎች በአህጉሪቱ አካባቢዎች የተከሰቱ ግጭቶችን ከማባባስ አኳያ ደግሞ በተለይም በማህበራዊ ሚዲያ የሚሰራጩ የጥላቻና የሀሰተኛ መረጃዎች ትልቁን ድርሻ ወስደዋል። በግጭት ወቅትም ይሁን ከግጭት በኋላ የሚሰሩ ስራዎች አሉ። በዚህም የግጭቱ ተሳታፊዎችን በጠራ መረጃ መደገፍ። ለምሳሌ በእኛ ሀገር ኬንያ ከግጭት በኋላ የነበረን ሁኔታ ስናጠናው የተሳሳተ መረጃ ምን ያህል ጉዳት ሲያደርስ እንደነበር ገምግመናል። ስለዚህም ለማስተማርና ለማስተካከል ተጠቅመንበታል። ሩንፋንዝ አንፊዝ በግጭት ወቅት የሚከሰትን የሀሰተኛና የጥላቻ መረጃዎች ላይ ጥናት ያደረጉ ባለሙያ ናቸው። በዚህም መሰረት የሀሰተኛ መረጃ ስርጭት በግጭት ወቅት ይሁን ከግጭት በኋላም የሚያደርሰው ተጽዕኖ በተለይም የሰላም ግንባታ ጥረት ላይ ፈተና ስለመደቀኑ ይገልጻሉ። አሁን አሁን ጦርነት የነፍጥ ብቻ ሳይሆን የመረጃ ጦርነት ከፍተኛውን ቦታ ይዛል። በዚህም በማህበረሰብ ውስጥ ክፍፍል በመፍጠር ጥላቻን ይዘራሉ። ይህም ዴሞክራሲና መብት እንዳይኖር ያደርጋሉ። ማህበረሰቡን በማስተማር ሰላማዊ የመኖሪያ አካባቢን ለመፍጠር የሚደረግ ጥረት የተቀናጀ ተልእኮ ወስዶ መስራትን ይጠይቃል። ለምሳሌ ተቋማት ግንባታ ላይ ማተኮር አንዱ ሊሆን ይችላል። የፖለቲካ ሳይንስ ምሁሩ ፕሮፌሰር ብሩክ ኃይሉ አፍሪካ ግጭት በበዛባትና መረጋጋት በራቃት ቁጥር በኢኮኖሚዋ እንዲሁም በህዝቦቿ በተለይም በማህበራዊና በዜጎቿ ስነልቦናዊ እሴቶች ላይ ከፍተኛ ተጽዕኖ ፈጥሯል ይላሉ። እንደ አፍሪካ ኮንፍሊክት አለመረጋጋትና፣ እርስ በርስ መናቆር ወይ በሃይማኖት ወይ በመሬት ይዞታ በውሃ ይዞታ ወይ በዘር በትራይብ የተነሳ ወይ በፖለቲካ ምክንያቱ ፖለቲካ ሆኖ ብዙ የሚነሱ ቀውሶች በአፍሪካ ሀጉር ሞልተዋል። እያንዳንዱ ሀገር ያልተጎዳ ሀገር የለም፣ እኛንም ሀገር ጨምሮ ማለት ነው። እስከ ሲቪል ወር እስከ ሪጂናል ጦርነቶች የመሳሰሉትን ማለት ነው። በሀገሪቷ በተወሰነው አካባቢ ወይ ሙሉ ለሙሉ ሰላም በመደፍረሱ የአገሩ ኢኮኖሚ አሽቆለቁላል ማለት ነው። ያው ድህነት እና እርዛት እንደገና ይስፋፋል። እንደገና ደግሞ ሰላም እስኪመለስ ድረስ ያው ሁኔታው እስኪመለስ ድረስ የሀገሪቷ ኢኮኖሚ እንቅስቃሴ ሁሉ ይዳከማል ማለት ነው። ስለዚህ እንዴት አድርገን ነው ሬስቶር ምናርግ ምን መልሰው የሚለው ጉዳዩ ትልቁ ጉዳይ ነው። ይህንን ከግጭት መልስ የሰላም ግንባታ ጥረት እውን ለማድረግ ግን የኢትዮጵያ የውጭ ጉዳይ ኢንስቲትዩት ከሮማንያ የውጭ ጉዳይ ሚኒስቴር ጋር በመቀናጀት ዓለም አቀፋዊ የሰላም ምክክር መድረክ አካሂዷል።